እኔ ኢትዮጵያ ቀውስ ውስጥ እንድትገባ አልፈልግም። እኔ ለዛ ነው የደወልኩልህ። የሚነግሩ ነገር ሁሉ እውነት አይደለም። አሁን አሁን አሁን አሁን ልትጠይቀኝ የት እምትለኝ እኔ ድንበር ላይ ነኝ። አልነግርህም የት እንዳለው፣ ግን አንተም ታውቃለህ፣ ሌሎችም የሚያውቃሉ፣ ጠላቶቻችን የሚያውቃሉ። ድንበራችን እየተጠበቀ ነው፣ ክብራችን እያስጠበቅን ነው፣ የውስጥንም እያሸነፍን እየጨረስን ነው። አሁን በቃ መሳይ ጋዜጠኛ ብቻ አደለም ነገሮችን ፒስፉሊ መፍታት ይችላል የሚለውን ነገር ለማስተላለፍ በቃ የሆነ ነገር አድርጋል። በቃ ሰላም እንፍጠን፣ እንነጋገር ለመነጋገር ባይዘ ችግሩ መሰለ እንዳለ እዛ አሁን ፋኖ መስረ በሙሉ በየአቅጣጫቸው የተደራጀ ነው። መሪ የለው ምን የለው ከማን ጋር እንደሚነጋገር ግልጽ አይደለም። እነሱ ኤርትራ ሄደ ነው ከኤርትራ ጋር ነው የሚነጋገሩት። ኤርትራ አይሎ ነው የሚያዋጣቸው ከሆነ ለማንኛውም እስቲ እንደዋወል። በጣም ጥሩ ነው። አትሊስት በቃ ፌር አይነት ነገር አድርገን ነገሮች ፒስ ፉል እንዲፈቱ እንስራ። በቃ በጣም አመሰግናለሁ፣ ደውልላለው። እግዜር ይስጥልኝ። ሜጀር ጀነራል ተስፋዬ አያሌው በአብይ አህመድ መከላከያ ሰራዊት የዘመቻ ዋና መምሪያ የኃይል ስምሪትና ክትትል መምሪያ ኃላፊ ነው። ከሶስት ሳምንት በፊት ከማላውቀው ቁጥር በድንገት ስልክ ተደውሎ አነሳሁት። ጀኔራል ተስፋዬ መሆኑን የገለጸልኝ ከወዲያ ማዶ ያለው ሰው የቀድሞ ትውውቅን መነሻ በማድረግ በግሉ እንደ ደወለልኝ ነገረኝ። በድምፅ አውቄው ስለነበረ ሰላምታ ተለዋወጥን። ለምን እንደፈለገኝ ባይገባኝም ከቅርብ ጊዜ ወዲህ የአብይ አህመድ አገዛዝ በሚዲያውና በአክቲቪዝሙ ዘርፍ የሰላ ትችት የሚያቀርቡ አገዛዙን የሚያጋልጡ መረጃዎችን የሚያወጡ ጋዜጠኞችንና አክቲቪስቶችን በጥቅም እየደለለ እያግባባ ከተቻለ ደጋፊው ማድረግ ካልሆነም ዝም እንዲሉ መጠነ ሰፊ ዘመቻ መክፈቱን ሰምቻለሁ። በዚህ ዘመቻ ተጠልፈው የተወሰዱ ከሀገር የተሰደዱበትን ምክንያት በምስር ወጥ ቀይረው በአብይ አህመድ ለቀረበላቸው ጥቅም እጅ ሰጥተው አሰላለፋቸውን ከብልጽግናው አገዛዝ ጋር እያደረጉ ጥቂት የማይባሉ ጋዜጠኞችና አክቲቪስቶች መኖራቸው የሚታወቅ ነው። ሲረግሙትና ሲያብጠለጥሉት የከረሙትን ስርዓት ምንም አይነት ለውጥ ሳያደርግ ሳንቲም ኪሳቸው ስለሸጎጠላቸው ብቻ ተገልብጠው በውዳሴና ሙገሳ መጠመዳቸውን እየታዘብን ባለንበት በዚህ ሰሞን ነው እንግዲህ የሜጀር ጀኔራል ተስፋዬ አያሌው ስልክ ወደ እኔ ተደውለው እየቀዳሁት እንዳለ በርግ በእርግጥ ጀነራሉ አያውቅም፣ አላስፈቀድኩትምም በአንድም ይሁን በሌላ ለጊዜው ምክንያቱንና መንገዱን ባላወቅኩበት ሁኔታ የድምፅ ቅጂው ሌላ ሰዎች ዘንድ ደርሶ እጅግ አሳሳችና አደናጋሪ በሆነ መልኩ ተቀነጫጭቦ በማህበራዊ ሚዲያው ላይ እንዲሰራጭ ተደርጓል። ሙሉውን የድምፅ ቅጂ ለታሪክ ለማስቀመጥ እንጂ ሚዲያ ላይ ለመልቀቅ ሀሳቡም ፍላጎትም አልነበረኝም። ሆኖም አፈትልኮ እጃቸው በገባ ሰዎች አማካኝነት የተሰራ ያላቸው ቅንጭብጫቢ የድምፅ ቅጂ ለአንከር ሚዲያም ሆነ እንደ ጋዜጠኛ በእኔ ላይ የሚኖረው የሕዝብ ስሜት አሉታዊ ጎን እየፈጠረ መሆኑ ሙሉውን የድምፅ ቅጂ እንዳቀርበው ተገድጃለሁ። በመሆኑም አንድም ነገር ሳይቆረጥ ሳይስተካከል ምንም አይነት የቴክኖሎጂም ሆነ ሌላ ነገር ሳይገባበት እንዳለ እንደወረደ የሁለታችንን ምልልስ እንድትከታተሉ እንጋብዛለን። መልካም ጊዜ። እንዴት ተገኘ ዛሬ? ዝም ብዬ የሆነ ነገር አዳመጥኩና ዩቲዩብ ላይ አንተ ያሰፈርከው እና ዝም አስተኩና ይሄ ድሮን አስተኩት እና የሚጋጭ ሆነብኝና፣ ምኑ ሄድ ጃል፣ ምንድን ነው እሱ? ድሮ ድሮ አንተን እና እየተግባባን ማርሻል ጋር እየተግባባችሁ ልታወጡት እና አሁን ትንሽ ያላንደም በቃ የሆነ ትንሽ ጫፉ የለቀቀ ሲሆንብኝ እንዲ ልጅ እንደው እንደማን እንዲገናኝ ቆረጠ ወይ የተወሰነ ሊቃወም ይችላል፣ ሊቆጣ ይችላል ግን መጨረሻችን የትም አንድም እንገናኛለን። አንተን የተመለከተ ነው አይደለም፣ ዓለም የተመለከተ ዓለም ብሎ አጠቃላይ ያለው ሁኔታ ነው እንጂ ስማምን አሁን እኮ መስመሩም ድንበሩም የለም፣ ቀለሙም ለቀዋል። እና አሁን እንዲሁ ጫፍና ጫፍ ባለ ሁኔታ ውስጥ ነው የምንተያየው ከስርዓቱ ጋር አይ አይ፣ እናስተካክለው በላ። ለምን መሰለህ እኔ እሰማሃለሁ፣ ትሰማኛለህ፣ ነገሮችን ማስተካከል እንችላለን። እስከ መቼ ድረስ የማይሆን ነገር እየተወራወሩ መኖር ይበቃል። እኔ ነገሮችን ሴት ልላድርግ በቃ አንተ ተው። በቃ ሁለ ምኑ ነው የማይጠቅመው? እስኪ ንገረኝ። ለምሳሌ የውሸት የሚሉ አንተ እውነት አድርገህ ስታቀርብ እየተጎዳ ያለው ምኑ ነው? አሁን ዛሬ ሰሞት ኦነክሽኔ እየገባችሁ ነው እያለቀ ነው፣ አዳ በርጋ ላይ እንደዚህ ያለቀ ይህል እንደዚህ ደመሰሰን የሚሉት የሌለ የውሸት ሪፖርት የነገሩ። በቪዲዮ እኮ አለ እሱ ነገር፣ በቪዲዮ አለ እኮ። በቪዲዮ የተለቀቀው እዛ ሳይሆን ሌላ ቦታ ቀደም ብሎ በኦልሞስት መቼ መሰለው ኃይለማርያም እያለ የነበረ ሁኔታ ነው። ቪዲዮ የቆየ ነው። ስለማውቀው በረት ግን ደበረት ብሎ ነው ቀድሞ ነው እየሰጠ ያለ ነው መሰለ። ተስፋዬ እውነት እንነጋገር ከተባለ አሁን ያለው ነገር እንዲሁ ዝም ብሎ አሁን ተው በማለት የሚገለጽ አይደለም። ህዝብ ከፍተኛ አሁን በተለይ ዋና ዋናዎቹ የሚባሉት ከፊት ያሉት በወታደራዊም ሆነ በሲቪል አመራር ከፊት ያሉት ሰዎች ከዚህ በኋላ ፍርድ እንጂ እኛም ሆነ ሌሎቻችንም በፍርድ እንጂ ከዚህ በኋላ ዳኝነቱ ምንም የሚለየው ከዚህ በኋላ አንድ ሰፈርም ነን ብለን አላምንም። እኔ በመከላከያ ላይ ያን የነበረኝ እምነት አሁን ተሸርሽሮ ተሸርሽሮ የተወሰኑ ግለሰቦች ላይ የተንጠለጠለ ተስፋ እንጂ እንደ ተቋም ተስፋ ማደርግበት አይደለም። የተወሰኑ ሰዎች አሉ፣ ነፍስ ያላቸው፣ ልብ ያላቸው። ነገር ግን አጠቃላይ የመከላከያ ሰራዊት ያለበት ቁመና ግን የአብይን አህመድ ዙፋን ለመጠበቅ እና እሱን እድሜ ለማራዘም ዋጋ እየከፈለ ያለ እንጂ ኢትዮጵያን ለመጠበቅ እንዳልሆነ ብዙ አስረጂ ነገሮች አሉ። እኔ ለአንተ አልነግርም። ምናልባት አንተም ውስጥ ሆነ ከእኔ በላይ ነገሮችን እንደምትረዳ ተስፋ አደርጋለሁ። ግን አሁን ነገሮች አልፈዋል። እኔ ደግሞ ምን መሰለህ ነገሮችም አልፈዋል እንዳልከው አሁን በፍር የደወልኩልህ በቃ የመጣ የምጣ ያለውን ነገር ላፍረዳው ከሚል ነው። አሁን በሚዲያ የሚነግሩ ተጨባጭ እና መሬት ላይ ያለው ሪያሊቲ አንድ ስላልሆነ ጠራይት ውስጥ የነበረው ለአንተ ያለው ከበሬታ ደግሞ የማይሆን ነገር ሲቀርብ ትንሽ ሚዛናዊ የሆነ ነገር ቢሆን። ሁለተኛ ድፍን ያለ ጥላቻ ከሚሆን ከዚያ ጊዜ ኦልሞስት የነበረን ድጋፍ ስለሚታወቀው ያኔ አሁን የተፈጠረ ነገር የለ። አንተ ደግሞ ዘረኛም አይደለህም ሚዛናዊ ድጋፍ ነበር የምታደርገውና ነገሮችን በሚዛን ብትመለከታቸው። ጀነራል ተስፋዬ አሁን እኮ እውነት ለመናገር አሁን ያለንበት ስቴት ኦፍ ማንትና አስተሳሰብ ያለንበት ቁመና አሁን በምትለው ደረጃ አይደለም። እኔ አሁን ለምሳሌ ከወያኔና ከብልጽግና ብትለኝ እኔ ሁለቱን ላወዳድር የምችልበት አይደለም። አሁን የደረስኩበት ድምዳሜ እንደውም በተሻለ ወያኔ ኢትዮጵያ ጨምድዶ ያዘ፣ ለዚህ ሁሉ መከራ በቃን ወያኔ እንደሆነ በደንብ እረዳለው። አትሊስት ግን ሰው ሰላም ነበረው ከመቀሌ እስከሞያሌ ከጅጅጋ እስከ ወለጋ በሰላም ወጥቶ የሚገባበት ነግዶ የሚገባበት ጭቆናው አለ ነፃነት ማጣቱ አለ ፍትህ ማጣቱ አለ ግን በህይወት የመኖር አሁን ምንድን አሁን እኮ ኢትዮጵያ ቀውስ ውስጥ ነው ያለችው ስርዓት አልበኝነት የምትስፋፋው ለዚህ ደግሞ ዋንኛ ተጠያቂው ዋንኛ ተጠያቂው ደግሞ ስርዓቱ የስርዓቱ መዋቅር መሆኑ ይህ ምንም እውነት የአደባባይ እውነታ ነው ጀነራል ተስፋዬ በዚህ እንኳን መከራከር የሚገባ ይመስላል ከእኔ በላይ ስለዚች ሀገር ስለ ጸጥታ ሁኔታ የሚያውቅ ነው። የምታውቃለህ እኔ ውስጥ ነው ያለሁት። የሚወራው ሁሉ ውሸት ነው። ኢትዮጵያ ሰላም ናት። በምንድን ነው ስ ሰላም ምንድን ነው አንዳምጠኝ? ውጭ አሁን ፋኖ ሰኔ ምናምን እያለ የሚያወራው ጀስት ሜኪንግ ቢዝነስ ነው። እናንተ ደግሞ እዛ ውጭ ያለውን ነገር መቀበል የለባችሁም እንዳለ፣ እስቲ እንዴት ነው እስቲ እንዴት ነው ብላችሁ ለምን አትመጡ እኛ እኔ ናና ኦንግራውንድ ያለውን ነገር ጀነራል ተስፋዬ፣ አሁን እርግጠኛ ነኝ መሬት ይዘን ሀቅ ይዘን ነው የምናወራው። አብዛኛውን የአማራ ክልል ወረዳ ቦታዎችን በቁጥጥሩ ስር ያደረገን ፋኖን አይን ውስጥ የሚገባ ትግል እንዳላደረገ ምን ማለት ነው? ውሸት ውሸት ነው እንደዛ። አንደኛ ቁጥጥር ያደረገው የለም እንዴት። ሁለተኛ እንደዛ ስንል የባሰል ሆን መሆኑ ማወቅ አለበት። ህዝቡ ወረዳ የትኛው ቀበሌ እኔ ላይ አሁን ቋሪት በእናንተ እጅ ነው ያለው? እሱም የለም እኛም ሰሜን ሸዋ በርካታ ወረዳዎችን የሚያስተዳድሩት በመከላከያ ነው ሰው ነው። አይ እኛም እኮ መረጃዎች አሉ። ወደዚህ ወዲህ ነገር ባንገባ እ ብል አንተ ከዚህ በፊት ትልቅ ስህተት ነው የሰራሁት። እውነት ለመናገር በሕይወቴም ይጸጽተኝ፣ በሕይወቴም ይጸጽተኝ በአብይ የሚባልን ሰው ለአንድ ቀን መደገፌ ራሱ ትልቅ ስህተት ምናልባት ኢትዮጵያ ላይ ኃጢአታችሁን ተናዘዙና ንስሐ ግቡ ብባል መጀመሪያ የምናዘዘው ከዚህ ሰውዬ ጋር አንድ ቀን ቆሜ ድጋፍ የሰጠሁበት ያንን ቀን ነው ምረግመው። እውነቴን ነው ምል። ይህ ሰውዬ በኢትዮጵያ ፖለቲካ ክስተት ላይ መምጣት ያልነበረበት፣ ከመጣም ደግሞ ቶሎ መሸኘት የነበረበት ሰው ነበር። ግን እድል ጣፋንታችን ሆኖና በዚህ ሰው አሁንም እየማቀቅን ያለንበት ሁኔታ ነው። እውነት ለመናገር በዚህ ደረጃ ነው ምረዳው፣ አጋንኘው፣ ከጥላቻም ተነስቼ ሳይሆን መሬት ላይ ያለውን የህዝብ እኛ እኮ መሬት ላይ ያለን ከውቅያኖስ ማዶ ስላለን አይደለም፣ መሬት ላይ ያለውን እያንዳንዷን ነገር በምናነበው ልክ በተረዳንበት ልክ። እኔ ኢትዮጵያ ቀውስ ውስጥ እንድትገባ አልፈልግም። እኔ ለዛ ነው የደወልኩት። የሚነግሩ ነገር ሁሉ እውነት አይደለም። ክሮስ ቼክ አድርግ፣ ቼክ አድርግ። በቃ ለመሰለ ያንተ የነበርህን ተሰሚነት የሚያወርዱ ነገሮች ሲነግሩ ያንን እንደ እውነት አድርገህ ስትዘግብ ክብርህን ነው የሚቀንሰው። ኖ አይ ክብር፣ እኔ እንደውም አሁን ያኔ የነበረኝ ክብር ከመንግስት ጋር ሆነን የነበረን ክብር እንደ ክብርም አልቆጥረውም። አሁን ነው አሁን ነው ለህዝብ ለተጎዳ ለአማራ ህዝብ፣ ለኦሮሞ ህዝብ፣ እንደውም ያኔ ለተጎዳው ሳናስብ ከአብይ ጋር ተለጠፈን የትግራይን ህዝብ ያሁሉ ማዕት እንዲወርድበት በእርግጥ ጥፋተኛ ወያኔ ነው ጥፋተኛ ወያኔ ነው ትልቁን የሚወስደው ወያኔ ነው። ህዝብ አልቋል። እውነት ለመናገር የትግራይ ህዝብ አልቋል። የትግራይ ህዝብ መሞት የሌለበት ያለቀ ህዝብ ነው። ምንም ይካድ አይደለም። ህዝብ አለም ያለቀው፣ ያለቀው ወታደሩ ወይም ደግሞ የታጠቀው ኃይል ነው። ህዝብ ያልቅ ኖሮ እኮ ይሄ ሁላ ህዝብ አሁን አታየው ነበር። ሁላ ህዝብ ሰላም አይፈልግም ነበር። ጀነራል ተስፋዬ እውነትን ለመነጋገር እንደው አንተም፣ እኔ ለአንተ ነው ለአንተና ቅን ልቦና ላላቸው መከላከያ ውስጥ ላሉ ኢትዮጵያ የመከላከያ ሰራዊት ጥሩ እውነት ይሆናል ብለን ተስፋ ያደረግንበት አንድ ወቅት ላይ ነበረ። እንደ እናንተን አይተን ግን እናንተም ያው የዚሁ ሰራዊት ተባባሪ የዚሁ የአብይ አህመድ የጥፋት መንገድ ተባባሪን ይሆናችሁ። አንድ ቀን እናንተም ንስሐ ግቡና ይህን ስርዓት እውነት ለመናገር መከላከያው የኢትዮጵያ ዘብ ነው መሆን ያለበት፣ የስርዓት ጠባቂ መሆን የለበትም። ኢትዮጵያውያን በአራቱም አቅጣጫ ድንበር እየጠበቃችሁ አይደለም በአሁኑ ሰዓት። ድንበር የሚጠብቅ ሰራዊት የላትም። የሰራዊቱ በሙሉ መንደር ነው የገባው። አንደኛ ኢትዮጵያን የሚጠብቅ አሁን አሁን አሁን አሁን ብትጠይቀኝ የት ነኝ እኔ ድንበር ላይ ነኝ አልነግርህም የት እንዳለው ግን አንተም ታውቃለህ፣ ሌሎችም የሚያውቃሉ፣ ጠላቶቻችንም የሚያውቃሉ። ድንበራችን እየተጠበቀ ነው፣ ክብራችን እያስጠበቅን ነው፣ የውስጥንም እያሸነፍን እየጨረስን ነው። እያንዳንዱ በኋላ ሀገራችን እንድትተራመስ የሚያደርግ ከውጭ ያለ ኃይል እኛ ሁል ጊዜ ቤት ስራ እየሰጠን መጥፎ አስተሳሰብ እንድንይዝ የሚያደርገን ጠላቶቻችን ናቸው። እናንተንም ከውጭ ያደራጃሉ። ውስጣችንን በፍጹም ተስፋ በዚህ እንኳን የእኛንም ትግል እውነት ለመናገር ምክንያት የሌለው በሌሎች የሚነዳ ማድረግም ከባድ ነው። እንትኑ እኮ ሚሊተሪ ለሚሊተሪ ነው አለ ኔጎሽሽን የሚደረገው። ለምን እናንተና የሚመለከተው የሚዲያ አካል ወርቀኛ ከመንግስት አኳያ ለምን ቁጭ ብለን የሆነ ቦታ የምትፈልጉት ቦታ ለምን አንናገርም? ለምን አንፈተውም? ኢትዮጵያን አንድ እናርጋል፣ ኢትዮጵያን ሰላም እናርጋል፣ ሌላ ምናምን። ቁልፉ እጁ ላይ ያለው ይሄ አብይ የሚባል ሰው ያ ነው አብይ አህመድ ከዛ ገለል ቢል፣ እኔ አብይ አህመድ ባለበት ኢትዮጵያ አብይ አህመድ ባለበት የትኛውም ድርድር ኢትዮጵያ መፍትሄ ታገኛለች ብዬ አላምንም። ይሄ ሰውዬ ነው የኢትዮጵያ ችግር። ይሄ ሰውዬ ካልተወገደ በስተቀር በአንድም ይሁን በሌላ ከዛ ሥልጣን ቦታ ዞር ካላለ ኢትዮጵያ ውስጥ ብንወያይ፣ ብንሰለፍ፣ ብንነጋገርም ትርፉ ድካም ነው። ይሄ ሰው እውነት ለመናገር ጤነኛም አይመስለኝም። ያ ብዙ ጊዜም እንደምንለው ጤነኛ ሰው አይደለም። አገሪቱም በእንደዚህ አይነት መከራ ውስጥ ከቶ አስር ሚሊዮን ሰው ዛሬ ተርቦ የመንግስታቱ ድርጅት ትናንት ያወጣው ኮ ሪፖርት ነው እሱ ኮሪደር ልማት እንደዚህ አይነት ቀልድ፣ እውነት በኢትዮጵያ ህዝብ ለኢትዮጵያ ህዝብ ይገባዋል? በጣም በጣም እኮ ነው የሚያሳዝ ነው። ይህንን መንግስት ደግፎ ሞቀም በራሱ ነገ ከነገ ወዲያ ወንጀል ኃጢአት ተደርጎ ሊያስጠይቅም ይችላል። በታሪክ ሊያስጠይቅ ይችላል። በፍትህም ሊያስጠይቅ ይችላል። ተስፋዬ ለማንኛውም ለእንትን በጣም አመሰግናለው። እውነት እንነጋገር፣ እንወያያለን። እደውልልሀለሁ አንተም ጊዜ ካለ አንደኛው ምንድን ነው መሰለህ፣ አትራቅ። ስለማከብረ ነው፣ አትራቅ፣ እንነጋገር። ተነጋገሩ ቻለው ከሚመለከተው ጋር መነጋገር፣ መግባባት፣ ችግሮችን በጠረጴዛ ዙሪያ መፍታት፣ መልመድ በጠረጴዛ ዙሪያ ችግሮች እንዲፈቱ መግፋፋት አለባቸው። በመሳሪያ የሚፈታ ነገር በመሳሪያ የምንፈታቸው ነገሮች እስካሁን በእርስ በርስ ቅድ በላ ከትግራይ ጋር አንጻር ያነሳው ነገር ነው። በቃ መገዳደል ካልሆነ ምንድን የፈጣ ነው ነገር አሁን የመጀመሪያው እርምጃ እውነት ጀነራል ተስፋዬ፣ የመጀመሪያው እርምጃ የአማራን ህዝብ ላይ ይሄ የሚጥለውን ድሮን እስኪ ለምንድን ነው የማያቆመው? ለምን መሳሪያ አፈሙዙን አይዘጋም? መጀመሪያም እነዚህ ልጆች ወደ ትግል የገቡት ወደ መሳሪያ የሚያነሱት ትጥቅ አስፈታለሁ ብሎ ገብቶ ነው። በዚህ መልኩ የአማራን ህዝብ ትጥቅም አስፈታታ ከራሱ ጋር አንደበቱ የሰማሁትን ነው የምነግርህ። የአማራ ህዝብ ታጥቋል። የአማራን ህዝብ በዘዴ ነው ትጥቅም ካስፈታ፣ እንዲህ በልና በእብሪት ገብቶ ትጥቅ ላስፈታለ ጦርነቱ ጀመረ። አሁን ጦርነቱን ማቆም በድሮን የሚጨፈጭፈውን ህዝብ ማቆም ይሄ ህዝብ አለቀም፣ እናቁመው፣ ነገሯቸው ከዛ በኋላ አሪፍ ጊዜ አሪፍ አላለም። ድርድር እናመሻች እስኪ አንተ ታሪክ ስራ በቃ አሁን በቃ መሳይ ጋዜጠኛ ብቻ አይደለም፣ ነገሮችን ፒስፉሊ መፍታት ይችላል የሚለውን ነገር ለማስተላለፍ በቃ የሆነ ነገር አድርገህ አንተ በቃ ሰላም እንፍጠን እንነጋገር ለመነጋገር ባይዘ ችግሩ መሰለ እንዳለ ዛሁን ፋኖ ነው የምትለው በሙሉ በ የተደራጀ ነው መሪ የለው ምን የለው ከማን ጋር እንደሚነጋገርም ግልጽ አይደለም። እነሱ ኤርትራ ሄደ ነው ከኤርትራ ጋር ነው የሚነጋገሩት። ኤርትራ አይ ነው የሚያዋጣቸው ከሆነ አይ ያው መደራጀት እሱ ጊዜ የሚፈልግ ነገር ነው። በዚህ ባልተደራጀ ሁኔታ ላይም ከአብይ ጋር መደራደርም ተገቢ ነው ብዬ እኔ በግልም አላምንም። የአማራ ፋኖ የራሱን የሆነ ቅርጽ ይዞ ለመውጣት እየሰሩ ነው። ጊዜ ወስዶባቸዋል። መንገራገጫ አለ ያ ነገር አልፎ ጠንካራ የፋኖ አደረጃጀት እንደሚመጣ ጠብቃለሁ። ግን ከምንም በላይ ከምንም በላይ ያልከውን አንድ ነገር አስምረን ብኔር ጥሩ ነው። ይሄ ሰራዊት የኢትዮጵያ ሰራዊት ነው፣ የአብይ አህመድ ስልጣን ጠባቂ አይደለም። ሰራዊቱ ወደ ካምፑ ይግባ፣ ወይ ከክልሉ ጣንኳን ባይባል፣ ከካምፑ ግን ገብቶ ይህንን ህዝብ መግደል ያቁም። ይህን ያቆመለት እነሱ የራሳቸውን ውሳኔ ይወስናሉ። ከዛ በኋላ ምን ሊያደርጉ እንደሚችሉ በራሳቸው እንትን ሊያደርጉ ይችላሉ። መጀመሪያ ጥይት የተኮሰው ጅኒውን ወደ ጠርሙስ ያስገባ፣ እውነት ለመናገር ጅኒውን አብይ አውጥቶ አማራ ክልል ላይ በትኖታል። ይሄ ባለበት ሁኔታ በጣም ከባድ ነው። እሱ ነው ያጠፋኸው። ጅኒውን ያመጣ በወልቃይት በኩል ወያኔ ራሱ። በቃ ልንገርህ፣ በቃ ይሄ በመከላከያ ላይ እኮ እኛ አልተናገርንም እንጂ መከላከያ ላይ እኮ ግስ እንዲሰራ አድርገዋል። ልክ እንደ መቀሌ አይነት ግስ ተሰርቷል። ጎጃም ላይ ይሄን እንዲደረግ ያደረጉስ የአማራ ህዝብ አያውቀውም ምን አሁን ያልካቸው ጅኒዎች ናቸው። አብይ ወይ ደግሞ ሌላ ሰው አይደለም። በቃ ያለውን ነገር ይረዳል። ቢሮ መሰለኝ። ለማንኛውም እስኪ እንደዋወል። በጣም ጥሩ ነው። እንኳን ደወልክልኝና ያለፈውን ነገር እንተውና አንተም ያልሆነ የምታገኘ ኢንፎርሜሽን አትዘግብ። አዳምጥ ይብን ለማርሻልም ደውል፣ ወደ እኔም ደውል። በቃ እንሰማመ ስንደማመጥና ፒስ እንፍጠር። በቃ አሁን ኦልሬዲ እስካሁን የሞተው ሞተ። ከዚህ በኋላ ቅድም እንዳልከው እንዳይሞት ምን እናድርግ ነው እኔ። በቃ አትሊስት በቃ ፌር አይነት ነገር አድርገን ነገሮችን ፒስፉል እንዲፈቱ እንስራ ነው እኔ። ምንም ልል አይደለም ምንም አይደለም። በቃ አትሊስት በቃ ልብህ ስለማቀው ነው። በጣም አመሰግናለሁ ተስፋዬ በቃ በጣም አመሰግናለሁ ደውልላለው እግዜር ይስጥልኝ ቴንክ ዩ በጣም እሺ እኔም አመሰግናለሁ እሺ እሺ